ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱኝ። እንደ ሞክር ሰው እንግዲህ ሰላም ሰላም ቢያለው ቪዲዮውን ስጀምሩት ላይክ ሼር ሰብስክራይብ ያደርጋችሁ ጀምሩት። ቪዲዮውን እስከ መጨረሻ እዩ። ትንሽ ይሄ ስለ መኮነን ነገር አዲስ ነገር አለ። አዲስ ነገር ይዤላችሁ መጥቻለሁ። ስለዚህ እስከ መጨረሻ አደምጡኝ። ቀን ጨባርጌ ነው ያመጣ ሁላችሁ ሁላችሁ መወዳቸዋለሁ እና ውድ ቤተሰቦች ከዚህ በፊት የመኮነን ሚስ ወሲያቤል አጎት ሚስት ሁለተኛ ሚስቱ አስገድዶ እንዳስገባት አባቷን አስገድዶ ቤትህን ባራጅ እሸጥብሃለሁ፣ ሚስትህን እገድላታለሁ፣ ልጅህን እገድላታለሁ ብሎ ብሎኝ አስፈራርቶ ነው የወሰዳት። ከሀገር ውጭ ናት። የሱ የመኮንን ዘመድ ናት። መታ ከልጄ ጋር የምታገናኘኝ እኔ አንድ ቀን በስነሳት አውቼ ያት አላቅም። ልጄ ምንትሆን፣ ምን ይወጣት፣ እኔ ምንም አቀው ነገር የለም ብላ እናት ያለቀሰች ነው የአቤል የነገረች ሆ ነበረው ከዛ በኋላ ያቺ ሀና የትነት ያለችው ጓደኛዋም ተጠይቃ ነበረ። ጓደኛዋ በጣም ተፈቅሮ ፍቅረኛ ነበራት። ግን መኮነን የሚባለው ሰውየ በጣም ከአባቷ የሚበልጥ ነው። ግን አስገድዶ ነው የወሰዳት። በጣም ታሳዝነኛ ያለችው ውጭ ሀገር ከሄደች በኋላ አውርታኝ አታውቅም ብላ ነው ያወራቸው ነበረው። አቤል በዚህ ጉዳይ ላይ ለምን በዚህ ልክ አጎቱ በዚህ ልክ በሰው ላይ ግፍ እንደሚሰራ በጣም ተበሳጭቶ ነገራቶችን በሂደት ያጣራ ነበር። በመጨረሻ የመኮነን ሾፌር ና አቤል ዛሬ ፊት ለፊት ተጋጥመዋል። ፊት ለፊትም ተፋጠዋል። ያለውን ነገር ሹፌሩ ምንም ሳይደብቅ የአቤል እያንዳንዱ ነው የነገረው። አቶ መኮነንም በጣም ኃይለኛ ሰው ስለሆነ ብዙ ሰው እንደሚያሰቃይ፣ ሀናም ከአገር አገር ውስጥ ውስጥ ናት እንጂ ከሀገር እንዳልወጣች እንግሊዝ ሀገር እንዳልሄደች እንደምታውቁ፣ የመጀመሪያ ሚስቱ ሳትሞት ሞታለች ብሎ የተናገረ የአቤል አጎት ነው። እሷም እንዳልሞተች አገር ውስጥ እንዳለች ተሰምተዋል። በጣም ነገሩ የተወሳሰበ ነው። ማለት ሁሉ ነገር ለማመን የሚከብድ ና ለመስማት የሚቀፍ ነገር ነው። የአቤላ ጎት የሚሰራው በጣም በጣም የሚያስጠላ ነገር በሰውን ሰው በሰው ህይወት ላይ የሚጫወት ለማመን የሚከብዳቸው ነገር ማለት እንዴት ሰው ሆኖ በሰው ላይ እንደዚህ ነገር እንዴት እንደሚሰራ አላውቅ። አንድ ሚስቱ ሰት ሞታለች። አንድ ሚስቱ ሀገር ውስጥ አስቀምጦ እንደፈለገ ሲጫወትባት፣ ግን ከሀገር ውጭ እንደወጣች ከቤተሰቦቿ እንኳን ሀገር ውስጥ ሆና ከቤተሰቦቿ እንዳትገናኝ ነው ያደረጋት። ለምን ምን ተካሂዶ ነው? ለምን በዚህ ልክን ሰውን ይጎዳሉ? ሰው አይደለም ወይ? ከሰው አይደለም ወይ የተፈጠሩት? ምን አይነት ጨካኝ ቢሆኑ ነው? ስለዚህ ለማንኛውም ውድ ቤተሰቦቼ የመኮንን ሹፌር ፊት ለፊት ነው የተገኘው ከነ ምናምንቱ ከነ ተከታታዮቹ እያንዳንዱ ነገር እጅ ከፍንጅ ነው የተያዙት። የሆነ ዶክሜንት ሊያሰራ የሆነ የሆነ ወንጀል ነገር ሊሰራ ሲል የታክሲ ሹፌር ሆኖ ነው የሚሰራው የተባለው። ግን ዋና ያቶ መኮንን ተላላኪና ዋና ዋና የተባለው ሁሉ ነገር የሚያቀብለው ልጅ ነው። በመጨረሻ ምስጢሩ ቡኑ የተናገረው እኔ ከጎዳና ነው ያነሳኝ፣ ከጎዳና አንስቶ ነው ያሳደገኝ ጥሩ ስላለ ጥሩ ነገር አለ ብሎ ነው እዚህ ውስጥ ያስገባኝ። አሁን መውጫ አጥቼ ያለሁት። መኮንን በጣም ከባድ ሰው ነው። ብዙ ሰው የሚያሰቃይ ሰው ነው። ሚስቱ ሳትቀር የሚያሰቃይ ሰው ነው። አሁን እኔም የወጣሁት ለሚስቱ ዶክሜንት ለማስተካከል ነው። ምክንያቱም ብዙ የሚከታተሉ ሰዎችን ስላሉ ከእነዛ ሰዎች ለማስመለጥ ሚስቱን ፓስፖርት ለመስራት ነው ሆነ ብዬ የተነሳሁት አለ። ስለዚህ ውድ ቤተሰቦቼ አቶ መኮነን በየጊዜ ወንጀሎች ለመስራት ሴቶችን ለመውሰድ ብቻ በሰው ህይወት ላይ ለመጫወት በየ15 ቀንና በየወር እንደሚመጣ ሲመጣም፣ ከቤተሰብ አይገናኝ፣ ከማንም አይገናኝ ሆቴል ተከራይቶ ተቀምጦ በአስቸኳይ ነገራቶችን አስተካክሎ ነው የሚሄደው እሱም ከባድ የሆነ ስብሰባ ካለ ከኬንያ የሚመጡ ሰዎችን ካሉ ከውጭ ሀገር የሚመጡ ሰዎች ካሉ ነው መቶ ሆቴል ይቀመጥና ማንም ሳያገኝ ተቶ የሚሄደው። ሀና አሁን ከአገር ሊያስወጣት ነው የፈለገው። ምክንያቱም ብዙ ሰዎች ብዙ ሰዎችን የተከታተሏት ስለሆነ ቤተሰቦቿ የፈለጓት ስለሆነ ከሀገር ለማስወጣት ሆነ ብሎ ተነስተዋል። ስለዚህ ለእሷ ወረቀት ለማስተካከል ነው የወጣሁት ነበረው። በአጋጣሚ የው ባንተ እጅ ገብቻለሁ ሁሉ ነው ያወራው ነበረው ሀናን ያለችበት ቦታ እናገራለሁ ብለዋል። ያለችበት ቦታ አሳያለሁ እንዴት ከሀገር ወጣለች አለች አልተባለም። ሰው ጊዜ ይሄ ውሸት ነው። እናንተ እንዴት ከሀና ጋር ተቀራረባችሁ ሲባል የመኮነን ሹፌር እኮ ነኝ። የመኮነን ቀኝ እጁ እኮ ነኝ። ስለዚህ ሀናና መኮነን በጣም ነው የሚወደዱት። ሀና ጥሩ ልጅ ናት። ሀና ቆንጆ ልጅ ናት። መኮነን እሱ ብቻ ሳይሆን እሷ ወደዋለች፣ በጣም ነው የምታፈቅረው። ስለዚህ እኔ የመኮነን ሹፌር ሁኜ የመኮነን ቀኝ እጅ ሁኜ እንዴት ነው ከሀና ጋር ሀና እንኳን መኮንን ትልቅ ሰውዬ አሁን ማንም ወጣት የምታማል ቆንጆ ልጅ ናት። ከሀገርም ያላስ ወጣት ለዛ ነው ፈርቶ ነው። ግን አሁን ግዴታ ስለሆነበት ነው ከሀገርም ያስ ወጣት። ይህ ፓስፖርቶቹ በሙሉ እንዳለ ፎርጅት ናቸው። ግን እንዳለ በብር ስላሰርቺ ነው እሷ ከሀገር ለማስወጣት ምራሯጠው ነበረው። ስለዚህ ያ ስለሆነ ሀናን ያለችበት ቦታ አውቃለሁ። ሀናን ያለችበት ቦታ ውስጥ አለሁ። ምንም ችግር የለውም። ነገር ግን እኔ ሃና ለአንተ አሳየሁ ማለት እኔ በህይወት እንደማኖር ወቅ። ምክንያቱም አጎተህን በጣም ከባድ ሰው ነው። ለሰውን ህይወት ምንም ነገር ማያሳዝ ነው። የራሱ ህይወት ብቻ ደስተኛ ሆኖ ለመኖሩ የሚፈልግ ሰው ነው። እንጂ ሀና እሱ ለራሱ ህይወት ባይሰጋ ኖሮ ሀናን የሆነ ነገር ትሆናለች ወይስ ከሀገር ሰው ይወስድብኛል፣ ሰው ይጠልፍብኛል ባይል ኖሮ ቤተሰቦቿ ጋር ጎረቤት ቁጭ ብላ አጠገቧቸው ቁጭ ብላ ማየት ትችል ነበረ። ግን በምንም ታም ቤተሰቦቿ ለማየት አይፈግድላትም፣ ከሰው ጋር ለመገናኘት አይፈግድላትም። የሆነ ቦታ ለመሄድ ካሰበች ከኔ ጋ ነው። እኔ እዣ ትወጣለሁ፣ የምትፈልገው ቦታ አድርሳታለሁ። እዣያት ነው የምገባው። ማንም አያምንም፣ መሀልና ጉዳይ ይላል ስለዚህ እሱ ካሁን በኋላ አገር የሚመጣ አይመስለኛል። ሰብሰባዎቹ በሙሉ ጨርሰዋል። ብዙ ሰዎች የሚከታተሉ ሰዎችን ስላሉ ሀና በአስቸኳይ ከሀገር ለማውጣት ነው ፍላጎታችን ብሎ ነው የተናገረው። ለምን በዚህ ልክን በሰው ላይ ጉዳት እንደሚሰሩ አላውቅም። እና ውድ ቤተሰቦቼ፣ በመጨረሻ ሹፌሩ የመኮንን ሚስት የት እንዳለች ሀና ማለት ነው የት እንዳለች እናገራለሁ ብቻ እኔ ጠበቃ አድርግልኝ ምክንያቱም አጎትህም ወይስ አኮ አቶ መኮነን በጣም ኃይለኛ ሰው ነው እኔ ሊጎዳኝ ይችላል ሊጎዳኝ ስለሚችል ጠበቃ ማድረግ አለብህ ብሎ ነው እየተናገረው ነበረው። ብቻ መጨረሻው ምን እንደሚሆን አይታወቅም። የመኮነን ሚስት ያዘች ማለት ተያዘች ማለት የመኮነን ማንነት ይታወቃል ማለት ነው። ምክንያቱም አሁን መኮነን የአቤል አጎት አገር ይገባል፣ ግን እህቱም ሆነ ቤተሰቦቹ ማለት ሌላ ቤተሰቦቹም ሳያገኝ ነው ተመልሶ እንግሊዝ ሀገር የሚሄደው ያለ ምንድ ነው የሚሰራው ወንጀል ሊታወቅበት ስላልፈለገ? ሁሉ ነገር የውሸት ህይወት ስለሚኖር ያ ስለሆነ እኮ ነው እንጂ እውነት ቢኖረ ኖረው እህቱ ሂዶ ያናግራት ነበር። ያደረጋቸውን ነገራቶችን በሆኑ እውነት ቢኖረ እህቱ ሂዶ ያናግራት ነበር። ግን ሁሉ ነገር ከውሸት ከእውነት የራቀ ውሸት ስለሚሰራ፣ በሰው ላይ ወንጀል ስለሚሰራ፣ የሚሰራቸው ነገራቶችን ስለሚያሳፍረው እኮ ነው ከማንም ሳይገናኝ ከሀገር ለማውጣት ነው የሚሞክረው። ዛሬ እስኪ ሚስቱ ስትያዝ ያው ሹፌሩ አሳልፎ ሰጥቶታል። አቤል እኔ አሳልፎ የሰጥሃለሁ፣ ለእኔ ብቻ ከለል አድርግልን፣ ምክንያቱም እሷ በእጄ ናት። እኔ ነኝ የፈለኩ ቦታ መወስታትም ማሽከርከራትም ነው ያለው። ያ ስለሆነ እሷ ተያዘች ማለት እስኪ እውነት ከልቡ ይወዳታል እውነት ያፈቅራታል እውነት ይሄ ሰውዬ ሚስቱ ያደርጋታል ወይ? ምክንያቱም የመጀመሪያ ሚስቱ ሙታለች ብሎ ነው ሀገርን ህዝብን እንዲያውቅ ያደረገው በህይወት ያለች ለዛው ሙታ አለች ተብሎ እንዲያወራ ለወንድሟ አራት ሚሊዮን ብር ነው የተከፈለው። አስቦት ያ ቢላጎት ማለት በዚህ ጫካኝ የሆነ ሰውዬ ነው። ለእህቱ ማይመለስ ለቤተሰቦቹ የማይመለስ ለሚስቶቹ ማይመለስ ሰው ነው። ስለዚህ ከዚህ ሰውየው ምን አዳረቃቸው እኔ ይሄ ጉዳይ ቢቶ በቃ ሚስቱ ከተያዘች በኋላ በሱ ስር ሆኖ ወንጀል የሚሰሩ ሰዎች በሱ ስር ሆኖ ድብደባ ሆነ ስቃይ ሆነ የሚደርስባቸው ሰዎች ከተያዙ በኋላ ለህግ አሳልፎ ከሰጡ በኋላ ቢተዋቸው። ምክንያቱም ይህ ሰውዬው ለማንም የሚታረም ሰው አይደለም፣ ለማንም የሚመለስ ሰው አይደለም። የራሱ ደስታ ብቻ የሚያስደስተው ሰው ነው። እኔ ደስተኛ ልሆን፣ እኔ ብር ላገኝ እንጂ ስለሌላ ሰው አያ በቃ ሁሉ ነገር እኔ ብቻ ሌላ ሰው ሰው አይደለም። ሌላ ሰው በህይወት ለመኖር ቢኖር ባይኖር እሱ ምንም ደንታ አይሰጠው ብቻ የራሱ ደስታ ነው የሚያሳልፈው። እንደዚህ አይነት ሰዎች እኮ ሰው ናቸው ማለት ማሰብ ይከብደኛል። እንኳን እንስሳ ራስ በራሱ እኮ ተዋዶ ይኖራል። ሰው የሰው ልጅ የሚያስብ ከሆነ የሰው ልጅ የሚያሰቃይ ከሆነ የሰው ልጅ በሄደበት በሆኑ ግፍ የሚሰራ ከሆነ ያ ሰው ምንድን ነው ሰው ብላችሁ የምታስቦት? እንዴት ከሰው ትቆጥሩታላችሁ? እድሜ ልኩ ሰው ወንጀል ሰራ ይኖራል። እድሜ ልኩ ለዛውን በቤተሰቦቹ ላይ እንኳን ሰው የቤተሰቡ አይራራም። ለቤተሰቡም ናያዝንም። ቤተሰቢ ነው። ነገ ብሞትም ብተርፍም ቢያመኝም እኮ የሚሸከሙኝ ቤተሰቦች ናቸው እኮ ተብሎ ሰው እንኳ ለቤተሰቡ ስንት ነገር መሥዋዕትነት ይከፍላል። ግን እሱ ሆነ ብሎ ከውጭ ሀገር ሰዎች ተደራጅተው፣ ከኬንያ ሰዎች ተደራጅተው ቤተሰቦቹ ለማጥቃት የእህቱ ልጅ ለማጥቃት እህቱ ለማጥቃት እህቱ በዚህ እድሜዋ? ቤተ አርፋ በምትቀመጥበት ሰዓት ወንጀለኛ ሁና እስር ቤት ለእስር ቤት እንድትከራተር አድርጓታል። ምክንያቱም ከፈረመች ግዴታ ትጠየቃለች። አነብበች አላነብበች፣ ትፈርማለች፣ ትጠየቃለች። በፊልሟ ትያዛለች። በእሷ ስም ነው ያለው። በእሷ ስም ያለ ድርጅት እኮ ወንጀል ተሰራበት ማለት እኮ ግዴታ የአቤል እናት መታሰሩ አይቀርም፣ በህግ መጠየቁ አይቀርም እውነቱ ሲወጣ ድረስ ይሄ ሰውዬ እንግሊዝ ሀገር፣ ቁጭ ብሎ ነው ሀገር ውስጥ ያሉ ሰዎችን በብልጥነት ተጫውቶባቸው ወንጀል እንዲሰሩ ያደረጋቸው። ከዛስ እኔ ብቻ አላቅም፣ መጨረሻው ምን እንደሚሆን የአቤል እናት ምን እንደምታረግ፣ ወንድሟ በዚህ ልክ ግፍ የሰራ ለምን ዝም እንዳለችው፣ ለምን ደውላ እንደማታወራው ለምን ሀገር እንዲመጣ። ለነገሩ ሀገር አይመጣላትም? ምክንያቱም ነገሩ በሙሉ እንደወጣ ያውቃል። ቪዲዮቹን እያንዳንዱ ይከታተላል። ስለሚከታተል እኮ ነው ሚስቱ ከሀገር ሊያስወጣ የሞከረው። ስለዚህ እያንዳንዱ ነገር አቤል እንደደረሰበት እሷ እንደሰማች ካወቀ መቼም ቢሆን አገር ለመምጣት ምኞት የለውም። አልመጣም ነው ምናምን ነው የሚላት ምክንያቱም ባለፈ አገር መጥቼን አቤልን ነው ሰርፕራይዝ የምናደርገው ከአቤል ጋር እታረቃለሁ ብሎና አድን ያታለላት። ስለዚህ አስቡት እና የአቤል መጨረሻ ምን እንደሚሆን አላውቅም። የአቤል እናት መጨረሻ ምን እንደሚሆን አላውቅም። ለማመን የሚከብድ ነገር ነው። ወንድሟ የሰራ ሁሉ ነገር እንዲከብዳት ነው የተደረገው። ምንም ከልጇ አልሆነች ወይ ከማህበረሰብ አልሆነች ወይ ከወንድሙ አልሆነች፣ ከሁሉም ነገር እንድታጣ ነው የተደረገችው። እኔ መጨረሻዋ ብቻ ፈጣሪ ያሳምርላት። እኔ ምንም ምለው ነገር የለም፣ እናት ናት፣ ምንም አትሆን። ግን ይሄ ሰውየ በቅርብ የእጁን አግኝቶ ለእጁን አግኝቶ እስር ቤት የሚወረውሩበት ጊዜ ቅርብ ያድግልን። ይህን ነው ዋኒ የምፈልገው፣ ሌላ ነገር አይደለም። መጨረሻዋ አላህ ያሳምረው። ሌላ ምን ይባላል? እናት በዚህ ልክን ስትሰቃይ ማን ሰው አይፈልግም፣ አይደል እንዴ? የአቤል እውነት ደግሞ በቅርብ ይወጣል። እሱም በቅርብ ተይዞ እያንዳንዳቸው